ሲያዩዋት ሳቁባት ማለት ነው። ሲስቁባት ልቀቀኝ በቃ እንደውም ምናምን ብላ ተናዳብኝ። ምሳውንም ምናምን በቃ ሳትጨርስ ተናዳ ሄዳለች ማለት ነው። እና ዛሬ ይቅርታ ልጠይቃት እፈልግ ያለው። እንደምታዩት አበባ ገዝቼላታለሁ። እና ደግሞ አንድ ቀለበትም አለ። ይኸው የብር ነው። አቅሜ በሚፈቅደው ማለት ነው፣ አቅሜ በሚፈቅደው ገዝቼላታለሁ። እንግዲህ ትቀበለኛለች አትቀበለኝም፣ እስቲ የእሷ ውሳኔ ነው። ያ የተረገመ ልጅ ደግሞ በመንገድ እንዳይኖር ጸሎቴ ነው ከእሷ ጋር እንዳላገኘው ጸሎቴ ነው። ብቻ ፈጣሪን እስኪ የልቤን ያውቃል። ፈጣሪን ተከትዬ ነው የምሄደው ጭራሽ አብሮ

እነሱማ መጫወት አምሯችሁን። ልጅማ መዘች ምንም አይነ ነው። ቤተሰብ እንዴት ናቸው? ደህና ናቸው ወይ? ከእኔ ጋር ሁሉ ሰላም ነው፣ አልሐምድሊላ። ይሄንን ልጅ ማለት ነው ለምለም ጋ ይሰራል መጀመሪያ ለምለም ጋ ይሰራ ነበረ ማለት ነው። ለምለም ደግሞ ለሱም ዩቱብ ከፍታ ስልክ ገዝታ ዩቱብ ከፍታ ሰጥተዋለች። እንዳትሸወዱ፣ ይሄ ሁሉም ድራማ ነው። እሺ፣ ጭቃውን ስላዩ ዝናብ ስለዘነበ መጫወት ተምራችሁ ነው። እሺ፣ እንዳትሸወዱ እኔ አውቅባችኋለሁ። ግን ደስ ብሎኛል፣ እንትን ፈታ ስላደረገኝ ለእናንተ ሚዥ መጣሁ ማለት ነው። የጠፋሁት እንግዲህ አሊመቻቸው ስላለኝ ነው። ላይክ ሰብስክራይበር እያደረጋችሁ ሸርሸር እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ እላችኋለሁ። የእኔ ውዶች ደና ሁኑ